ደግሞ ለሰራተኛ ሳልፈይ እንደዛ ነው እያልከኝ ያለኸው፣ ታረቀኝ እየነገርኩት ወይ ዞሮ የሚላል እና ጊዜ ጥሏት እንጂ የተማረች ልጅ። አንድ መፍትሄ ግን አለ። ምን አይነት መፍትሄ? አንቺ ልጁን በደንብ ቅረቢውና፣ በሙያ አሻገሸው። ከዛ ልጁ ከወደደች እናቱ እንዲያሳምንልሽ እናደርጋለን። ቤት ሰራተኛ ባህሪ አይውብሽ ማለት የቤት ቤት ሰራተኛ እንደሆነ ትንሽ እረፍት ስታገኙ ወንድ ጋር መሮጣችሁ የተለመደ ነው። ኧረ እኔ እንደሱ አይነት ሴት አይደለሁም። ስማ አንበል እኔ እንደዛ ላደርግ ማለት ምን ችግር አለ? የማን ፎቶ ነው? አባባ ሀንዬ በልጅነቷ የተነሳችው ፎቶ ነው። አና በልጅነቷን ቆንጆ ናት ማለት ነው። ሄሎ ኤልያስ፣ እንዴት ነው ኤልያስ? እግዚአብሔር መስገን ሀንዬ፣ እንዴት ነሽ? እግዚአብሔር መስገን ደህና ነኝ። ሀንዬ፣ ሰሞኑ ጠፋሽ እኮ በሰላም ነው? ከዛሬ አስራ ስድስት ዓመት በፊት አክሱም ጽዮን ለመሳለም ሄጄ ነበር እና ኖላዊ ክፍል ሰባትን ቀንጨብ ቀንጨብ አድርጌ ወደ እናንተ ወደ ተመልካቾች ያቀርብና ወደ ክፍል ስምንት አመራለሁ። እናንተ ግን አብራችሁ ሁኑ። ክፍል ሰባት ላይ ታረቀኝ ካህን አባት ጋር እንዳማላጅ ዶ ነበር ጆሮን ለማስታረቅ የሀና አባት ግን አሻፈረኝ አልፈልግም ብለዋልኝ። ምክንያቱም ስራው በጣም ስለሚያሳፍር ጆሮ ደግሞ በጣም የሀናን አባት ወዶት ነበረ። አባቴን በልጅነቴ ስላጣሁት ስለማላቀው በጣም እሳቸው ጋር ሲሆን ደስታ ይሰማኛል። በጣም ነው ደስ የሚለኝ። አባቴ ጋር የዋልኩ ነው የሚመስለኝ። እኔ ለገንዘብ አይደለም ምንም ነገር ፈልጌም ሳይሆን በቃ ደስ ስለሚለኝ ነው አብሬያቸው ማል መፈልገው ብሎ ለታረቀ የነገረው የሀና አባት ግን አልፈልግም፣ አልታረቅም። ይልቁንስ አንድ ነገር እርዳኝ፣ ሰው ፈልግልኝ አለው። ሚገርማችሁ የሀናን የልጅነት ፎቶዋን አውጥቶ አሳየው። ይህ ፎቶ ማለት ወይዘሮ ሜላ ታቅፈው የምታድረው ፎቶግራፍ ነው። ታረቀኝም እንዲህ ሀና በልጅነቷም እንደዚህ ታምር ነበር፣ ሚገርም ነው ብሎ ተመስጦ ባለበት ጊዜ ሀና አንኳኳች በር በዛን ሰዓት የሀና አባትም ቶሎ ተደናግጦ ፎቶውን የጸሎት መጽሐፍ ውስጥ አድርጎት ነበረ የሚኖረው ወደዛ ቦታ ደበቀው ጆሮም ደንግጦ ጸጥ አለው ምን ሆናችሁ ነው አለቻቸው እሷም ግራ ተጋባች ምንም ምንም ሲላት አባቷ እሺ የደራ ወሬ ይዛቸዋል ብላ ዝም አለቻቸው። ሰላምና ወይዘሮ ሜላት እንደተለመደው አብሮ ነው የሚያድሩትና ጠዋት ሲነሱ ጭቅጭቃቸውን ነው ሁልጊዜ የሚቀጥሉት፣ ወይ በዛ ፎቶግራፍ ወይ ደግሞ የሆነ ነገር መቼም አታጣም። ሰላም ትባል ወይዘሮ ሜላት ልጄ፣ እስከ መቼ ነው ግን ጭንበል? እስኪ እናወራ። የሆነ ነገር ምን ማለት ነው ስትላ፣ ስራ መስራት አለብሽ። እስከ መቼ ነው እንደዚሁ ምትቀጥዩ? ለምንድነው ስራ ማትሰሪ? ስትላት ይህም ስራ ነው ምት ውስጥ እኔ ስራ አልሰራ ምናምን፣ በቃ ሁሌ እንደዚህ የምትንቃለች እያንዳንዱ ነገር ጣችሁ ነው። ስለዚህ ነገሯ የሚጋለጥ ይመስለኛል፣ የኔ ግምት። ሀና ደግሞ ምላሴን የምትንከባከበው ይመስለኛል፣ የእናንተ ግምት እስኪ ከስራ አስቀምጡልኝ። ውድ ተመልካቾቻችን በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ላይክ ሸር ያደረጋችሁ ሀሳብ አስተያየታችሁንም ደግሞ ከስራ አስቀምጡልኝ። ስለምታበረታቱኝ በጣም ነው ማመሰግነው። እግዚአብሔር ያክብራችሁ።